በምስራቅ ጎጃም በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የዓይንማኞች ተናገሩ። በአማራ ክልል ምስራቅ ጎጃም ዞን ሐሙስ መያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢ ነዋሪዎችና የዓይንማኞች ለሚዲያ ተናገሩ። በዞኑ እናርች እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹህ ነዋሪዎች ላይ አለመፈጸሙን ለሚዲያ ገልጸዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመልክቷል። ነዋሪዎች ለሚዲያ እንደተናገሩ ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የአይን ማኝ ወዲያውኑ ጩኸት ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ስሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የምባል አይለይም ስሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢ በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የምጫው አለ የምንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተመቶ መቁሰላቸውን እየተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሶ ብዙ ሰው ነው የተጎዳው ብለዋል። ባህር ዛር የምቆርጥ ምስማር የምመታ አለ ማገር የምቆርጥ አለ የሚይዛለ ስሉ ማህበረሰቡ መሰባሰቡን የገለጹ ሌላ የአይን ማኝ የሟቾችን ቁጥር ብዛት ይኖረዋል በማለት ገልጿል። አስክሬን ስለ ማንሳታቸው ተናገሩ። ሌላ እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያው ሕይወታቸው ማለፉን ገልጾ ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችንም ወደ ሕክምና መወሰዳቸውን የገለጹት እማኞቹ አብዛኞቹ በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ሕይወታቸው ማለፉን ተናግረዋል። ከሰባ በላይ አስክሬን አንስቶ በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩ አንድ የአይን እማኝ ታዳጊዎችንና ሽማግሌዎችን ጨምረው አጠቃላይ የሟቾች ቁጥር መቶ 20 እንደምደርስ ገልጸዋል። ከ115 እስከ መቶ የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። ሌላ የአይን እማኝ በበኩላቸው 57 አስክሬን እስከምነሳ ድረስ እንደነበረው ጠቁሞ የሟቾች ቁጥር ከመቶ በላይ እንደሚሆን ገምተዋል። አስክሬኖች ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያትና በስጋት እስከ ቀጥር ስምንት ሰዓት ድረስ ገደብ ጊዮርጊስ ቤተ ክርስቲያን በጅምላ እንደተቀበሩ ገልጿል። አሞራ እንዳይበላቸው ክበሩ ስባል ማህበረሰቡ በፍጥነት አምስት የሚሆን መቃብር ውስጥ ነው የቀበራቸው ስሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢ ነዋሪዎች መሸሻቸውን የተናገሩ አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾች ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባል ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎች ተናግሯል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ስሉ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም ብለዋል። ከባድ ሀዘን ውስጥ ጥኖ ያለ ነው። በዓል ምንም አይመስልም ነበር። ለባዓል ከከተማ የሚመጡ ልጆች አልመጡም ስሉ አካባቢው በዘንድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ15 ዓ ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ስፈጸም ግን የፋኖ ታጣቂዎች ከተማዋ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ስሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶችን በንግድ ስራቸው የሚያውቋቸው መሆናቸውን ገልጸዋል። የፋኖ አባላት ቢሆኑ ወይም አስክሬን ስነሳ ታጣቂ እናገኝ ነበር። ፋኖዎችንና ማህበረሰቡን ለይተን እናውቃቸዋለን። ፋኖች በአንድ ላይ ነው የምንቀሳቀሱ ስሉ ሌላ ነዋሪ ተናግሯል። ሌላ ነዋሪ በበኩላቸው የተሰበሰበው አጥር የሚያጥረውና ቤት የምስራው ሰው በቀረጻው ወይም የድሮን ቅኝት የፋኖ ስብስብ ነው ተብሎ ታስቦ ይሁን ያወቅነው ነገር የለም ምናልባት ስሰበሰብ ፋኖ ነው ተብሎ ታስቦ ይሆናል እንደዚያ ነው እኛ የተረዳ ነው ስሉ፣ ጥቃት ሊፈጸም የቻለበት ምክንያት ግምታቸውን ገልጿል። የእናርጅ እናውጋ ወረዳ አስተዳዳሪ አቶ ሙሉ ጌቴ ንጹሃን ሰዎች ተገደሉ መባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያሏቸው የፋኖ ታጣቂዎች ላይ መወሰዱን ለሚዲያ ተናግሯል። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ። ስብሰባው ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር፣ ቤት ስራ የሚባለው ነገር ማሳመሪያ ነው በማለት ንጹሃን በፍንጣሪም ቢሆን አልተገደሉም ስሉም አስተባብለዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁሞ ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጠና እንደማይጠቀሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረዳምጠ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው አንድም የታጠቀ ኃይል በቦታ ላይ አልነበረም፣ በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዞታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን ለሚዲያ ተናግረዋል። ክቡራትና ክቡራን ዩቱብ አድማጮቼ ለሰዓታት ያሉ ለሰዓታት ያሉኝ መረጃዎችን ይመስላሉ። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።